ክብር ለናዝሬቱ ለጌታ ለኢየሱስ ይሁን። ቅዱሳን ስለዚህ ሁላችሁም እስኪ እግዚአብሔርን ከኔ ጋር አብረን ከፍ እናደርጋለን። እግዚአብሔር ዛሬ በኃይሉ ከፍ ያለው ነገር ያደርጋል። ክብር ለወደደን፣ ክብር ለመረጠን ለናዝሬቱ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ እኔ ወንድማችሁ ፕሮፌት ማርቆስ ነኝ። ዛሬም እንግዲህ እግዚአብሔር በውስጤ አንድ መልእክት አስቀምጦኝ ይህን መልእክት ለወደ እናንተ ሼር ለማድረግ መጥቻለሁ። እንዲሁም ኢትዮጵያም ከኢትዮጵያም ውጭ ያላችሁ እቶች ወንድሞች፣ ኤርትራውያን፣ አሜሪካ፣ ሳውዝ አፍሪካ ያላችሁ እቶች ወንድሞች፣ ኤዥያ፣ እንግላንድ፣ ሁላችም ኦርድ የትኛው ሀገር ላይ ያላችሁ ይህን ድምፄን የምትሰሙ ሰዎች ሁሉ ሰላማችሁን ለእናንተ ለቤታችሁ፣ ለሕይወታችሁ፣ ለኑሯችሁ፣ ለትዳራችሁ ይሁን ማለት ወዳለሁ። ክብር ለናዝሬቱ ለኢየሱስ ሲሆን ሃሌ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ አንድ የተወሰነ ደቂቃ እንጸልይና ቀጥታ ወደ እግዚአብሔር ቃል እንሄዳል። ቃሉን ዛሬ እግዚአብሔር ለእኛ ባርኮ እንድንሰጥ በዚህ ቃል ለብዙ ሰዎች መፈታት እንዲሆን፣ መለቀቅ እንዲሆን፣ መጎበኘት እንዲሆን ሁላችን እንጸልይ። ከኒ ጋር ቫሎቴ ሼራባ ሴፕሮቲ ላፌንታ በሰማይና በምድር ሙሉ ስልጣን ያለ ሁሉን የምትገዛ ሁሉን የምትችል አንተ ያው አምላክ ነህና በኢየሱስም ስም ይባረክ። እግዚአብሔር አምላክ ሆይ፣ እኔና ወንድሞች እኔና እህቶች ያው በፊት ተሰብስበናል። በዚህ ስክሪን ላይ የሚመለከቱት በየትኛው ሁኔታ ውስጥ ያሉት በኢየሱስም ተጨንቆ መፍትሄ አጥቶ ግራ ተጋብቶ ላሉት ሁሉ በኢየሱስም ባሉበት አድራሻ ባሉበት ኤሪያ ይሄ ቃል እንዲያገኛቸው በዚህ ቃል እንዲጽናኑ በዚህ ቃል እንዲፈቱ በዚህ ቃል በኢየሱስም አንተ ከነሱ ጋር መኖሩን ጠላት እስከሚያይ ድረስ በኢየሱስም ክብር በላያቸው ላይ ይከለጥ። አሁን በዚህ ማታ በኢየሱስም በዚህ ሰዓት ይሄን ፌጅ ቁጭ ብሎ እየሰሙ ላሉት እየተከታተሉ ያሉት የእኔ ነው ብሎ አሜን ልምሉት አሜን ብሎ በኮሜንት ላይ ሲጽፉ በኢየሱስም በህይወታችሁ ላይ አሜን የሚያስብል ነገር ይሁን። አሜን ብሎ በጣታቸው ላይ ሲጽፉ በኢየሱስም በዚህ ጣት ላይ የተነካ ሁሉ ተአምራትዩ ሰማይ በአንጻራችን ይከፈት፣ ቃሊን ተናገረኝ። ስለሁሉ ተመስገን፣ በኢየሱስም አሜን አሜን። ክብር ለጌታ ለኢየሱስ ሲሆን፣ ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከእኔ ጋር መጽሐፍ ቅዱስን አብረን ዛሬ የምንከፋፈለው የመጽሐፍ ቅዱስ ክፍል ትንቢተ ዳንኤል ምዕራፍ ሶስት ከቁጥር አስራ ዘጠኝ እስከ ሰላሳ ያለውን አብረን እንከፋፍላል። ከቁጥር አስራ ዘጠኝ እስከ ሰላሳ ያለውን አብረን የእግዚአብሔርን ሀሳብ እንከፋፈላለን። ክብር ለናዝሬቱ ለኢየሱስ ይሁን፣ ሃሌሉያ። እንደዚህ ይላል። የዚያን ጊዜ ናቡቃጾር በሲድራቅ በሚሳቅ በአብድናጎ ላይ ቁጣ ሞላበት፣ የፊቱ መልኩም ተለወጠ። እርሱም ተናገረ የእቶኑ እሳት ይነድድ ከነበረው ይልቅ ሰባት እጥፍ አድርጎ እንዲያነዱ አዘዘው። ሲድራቅ፣ ሚሳቅ፣ አብድናጎ የአስሩ ዘንድ ወደሚነደው ወደ እቶን እሳት ይጥሏቸው ዘንድ በሰራዊት ውስጥ ከነበሩ አያል አዘዘው። የዚያን ጊዜ እነዚህ ሰዎች የዚያን ጊዜ እነዚህ ሰዎች ሃሌሉያ። በጣም የሚገርመው ነገር እዚህ ክፍል ላይ እንደዚህ በሚል ሐሳብ አገለግላለሁ ከጠላቴ አፍ ትእዛዝ ይወጣል በሚያስጨንቀው በሚዋጋው ረፍት በሚከለክለው ሰላምን የሚነሱት ከነሳ ከጠላቶች አንደበት እግዚአብሔር ስለ ጉዳያችሁ ትእዛዝ ያወጣል። እግዚአብሔር ስለ ነገራችሁ ትእዛዝ ያወጣል። ዛሬ አምናለሁ፣ ይህን ቃል ዝም ብዬ አይደለም እግዚአብሔር እንዲናገር አስገድዶኝ መጥቻለሁ። በኢየሱስም ከአስጨናቂዎች አፍ ትእዛዝ ይወጣል። ከአስጨናቂዎች አፍ እናንተን ረፍት ከሚከለክሉ ከነዛ ከክፉዎች አፍ እግዚአብሔር ላንቺ፣ እግዚአብሔር ላንተ፣ እግዚአብሔር ለእናንተ በኢየሱስም ትእዛዝ ያወጣል። ቁጥር ሀያ አራት ላይ እንዲላል የዚያን ጊዜ ንጉሱ ናብቃሱር ተናዶ ፈጥኖ ተነስቶ አማካሪዎችን ሦስት ሰዎች አስረን በእሳት ውስጥ ጥለን አልነበረንም ብሎ ተናገራቸው። እነርሱም ንጉሱ ሆይ እውነት ነው ብሎ ለንጉሱ መለሱበት። እርሱ ግን እነሆ እኔ የተፈቱ በእሳት ውስጥ በእሳት መካከል የሚመላለሱ አራት ሰዎችን አያለሁ፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። ሃሊ ሃሊሉያ። ከጠላቶቻችሁ አፍ ዛሬ ማታ ለነገሮቻችሁ ትእዛዝ ይወጣል። ለጉዳያችሁ ላይ ትእዛዝ ይወጣል። ሃሌሉያ። በጣም የሚገርመው እነዚህ ዳንኤል ተማርቆ የሄዱት ከይሁዳ ምርኮኞች መካከል ከአራተኛው መካከል እነዚህ ሶስቱ ምዕራብ፣ ሦስተኛው ላይ እንደዚህ አለው በንጉሱ ላቆመው ለወርቅ ምስል እዛው ቦታ ላይ አናመልክን ብሎ፣ በጣም በእግዚአብሔር ላይ ስለወሰኑ በእግዚአብሔር ላይ ስለተደገፉ በእግዚአብሔር ላይ ሙሉ እምነት ስለጣሉ ንጉሱ ተበሳጨ። እኔ አንድ መልእክት እናገራለሁ። በጌታ በኢየሱስ ስም የሚወስኑት ጋር እግዚአብሔር ይወስናል የሚወስኑት ጋር በጌታ በኢየሱስም በዚህ ዓመት በዚህ ወር በዚህ ሳምንት እነግራለሁ። በጉዳዮች ላይ እነግራለሁ። በጉዳያችሁ ላይ ው የምትወስኑ ሰዎች በእርግጠኛ ሆኜ እነግራለሁ። እየወሰናችሁ ያላችሁት በሁኔታ መካከል በሆነ ቻሌንጆች መካከል በሆነ ውጣውረዶች መካከል እግዚአብሔር አምላክ ለምትወስኑ ሰዎች ጋር እግዚአብሔር ይወስናል። ስለዚህ ከጠላት አፍ ትእዛዝ ሲወጣ፣ ከጠላት አፍ ትእዛዝ ሲወጣ ምን ይሆናል? በናንተ ህይወት በናንተ ጉዳያችሁ ላይ ምን ይሆናል? አንደኛ እግዚአብሔር ከንቴ ጋር መኖሬን ያያሉ። ከጠላት አፍ ትእዛዝ ሲወጣ እግዚአብሔር እነዚህ ሰዎችን ሶስት ሰዎች እሳት ውስጥ ላይ ሲጥሉ እነሱ ይበላሉ ብሎ ሲጠብቁ፣ እነሱ ይሞታሉ ብሎ ሲጠብቁ፣ እነሱ ያለቅሳሉ ብሎ ሲጠብቁ፣ እግዚአብሔር ግን ቀድሞ በእሳት ውስጥ ተገኘ። እግዚአብሔር ግን ቀድሞ እዛው ቦታ ላይ ከእነሱ ቀድሞ በኢየሱስም አንድ ነገር እነግርሃለሁ፣ ስትወስኑ እግዚአብሔር አምላክ ከእናንተ ጋር ይሆናል። በእስር ቤት እናንተ ጋር ይሆናል። በእሳት ውስጥ እናንተ ጋር ይሆናል። በጉድጓድ ውስጥ እናንተ ጋር ይሆናል። ብቸኛ ነኝ በምትሉበት ጊዜ እግዚአብሔር ከአንቺ ጋር ከአንተ ጋር ይሆናል። ሃሌሉያ! ስለዚህ እነዚህ ሶስት ሰዎች እንደዚህ ሲሉ ንጉሱ ላቆሞ በዱር ሜዳ ላይ አለ፣ ንጉሱ ሆይ አለ አንተ ላቆሞ ለወርቅ ምስል አለ አንሰግድም አለ ወሰኑ፣ አመጨረሻ ውሳኔ ወሰኑ። ንጉሱ እንደዚህ አለ እጥፍ መጀመሪያ ከምታነዱት ይልቅ አለ ሰባት እጥፍ አድርጋችሁ አንድዱ አለ። ሀሳብ እንዲቀይሩ ፈልጎ፣ የሆነ ውሳኔያቸው እንዲለውጡ ፈልጎ አንድ ነገር እነግርሃለሁ በዚህ አመት። በኢየሱስም ንጉሥን የሚያበሳጭ አምልኮ አምልኪ ሁኔታውን የሚያስቀይር አምልኮ አምልኪ ጠላትን ትጥቅን የሚያስፈታ አምልኮ አምልኮ በጌታ በኢየሱስም። ይሄ መንፈስ ይግባብሽ፣ ይሄ መንፈስ ይግባ ወንድሜ። ስለዚህ እነዚህ ሦስቱ እንዲያሉ እኛ አና አናመልክማል፣ ለተራ ምስል አለ፣ ላቆምኮ ለወርቅ ምስል አናመልክማል። አንሰግድም አሉ። ንጉሱ ተበሳጨ። ሦስቱን ከነ ልብሳቸው እንዲያስሩ አዘዘ። እነሱ ግን ውሳኔያቸው አንድ ነው። የተደገፍነው በእርግጥ አይጥለንም አሉ፣ የያዝነው በእርግጥ አይተውንም አሉ። አምነን የወጣነው አለ፣ ተደግፈን የኖርነው አለ፣ ለጠላት አሳልፎ አይሰጠንም አለ። እኔ አንድ መልእክት እነግራለሁ። በዚህ ዓመት ከገዳዮች አንድ አባት ላንቺ ትእዛዝ ይወጣል። ከአጥፊዎች አንድ አባት ላንተ ትእዛዝ ይወጣል። በጌታ በኢየሱስም አመን ስት ይሁንልሽ። አሜን ስትሉ ይሁንላችሁ። ስለዚህ ሁለተኛ ነጥቤ ከጠላት አፍ ትእዛዝ ሲወጣ ምን ይሆና ልገል ያስበው ይሞታል። እናንተን ልገል ያስበው፣ አንቺ ልገል ያስበው ያ ጠላት ይሞታል። አሎብራድ ያላፍንታ አያችሁ። ሄሮድስ አንድ ጊዜ ጌታ ኢየሱስን ላጠፈው ልገለው ተዘጋጅቶ ከሁለት ዓመት እስከ አምስት ዓመት ያለው ሁሉን ካሳረደ በኋላ ከጨረሰ በኋላ ለካ እሱም ይፈልገዋል ሞተን። ሃሌሉያ! አንድ ነገር ነግረሃለሁ፣ በጌታ በኢየሱስም በዚህ አመት አጠፋለሁ ያለው መኖራችሁን ያውጃል። ይገላለ ያለው የእናንተ የምታመልኮው አምላክ አምላክ መሆኑን በኢየሱስም ማውራት ይጀምራል። ስለዚህ ከጠላት አፍ ትእዛዝ ሲወጣ ምን ውጣ የሚል ትእዛዝ ይወጣል፣ አያችሁ። ንጉሱ እንደዚህ አለው እናንተ አለ የልዑል አምላክ ባሪያ ልጆች ኑ ውጥዋል ከየት ከእሳት ውስጥ ከከተተበት ሊገል ካስገባበት ሊያጠፋ ካስገባበት አንተ ስትወስን ከእግዚአብሔር ጋር ስትሆን አርሃሊ ሃሌሎያ በጌታ በኢየሱስ በዚህ ዓመት ተነብያሉ ከሟርተኞች አንደበት ትእዛዝ ይወጣል አንተ ጋር ያለው አምላክ ትክክለውን የሚያስብል አንቺ ጋር ያለው አምላክ ትክክል ነው የሚያስበል። ማቶር ዲቫና ማትራት ያላቬና ሎፕሮቲ ላቫኖንታር ዳልቫኒ ውጡ የሚያል ትእዛዝ ይወጣል አያቸው። ሐዋርያ ስራ ምዕራፍ 16 ከቁጥር 16 እስከ 31 ላይ እነ ጳውሎስና እነ ሲላስ ኢየሱስን ሲሰብኩ ሟርተኝነት መንፈስ ለነበረችዋ ለጌቶቿ እየጦነቀለች ብዙ ትርፍ ታመጣ የነበረችዋ፣ በዛው ከተማ ላይ፣ በሮሜ ከተማ ላይ በተመሸገችበት ምድር ላይ እነ ጳውሎስ ወንገል ይዞ ኢየሱስን ይዞ ወደዛ ከተማ ሲገባ በከተማው መግቢያው ላይ ቆማ እኔ አንድ ነገር እነግር አለው በዚህ ዓመት ትወስናለ ዋናው ይገዛል። ትወስኛለሽ ትወጪያለሽ። ትወስናለህ ትወጣለህ። በብርቱ ክንድ እግዚአብሔር ያወጣል። በኃያሉ ክንድ እግዚአብሔር ያወጣል። ዛሬ ማታ ከጠላቶች አንደባት ለእናንተ ትእዛዝ ይወጣል። ከአንቺ ጋር ያለው አምላክ አምላክ የሚያስብል ከአንተ ጋር ያለው አምላክ አምላክ የሚያስብል ከእናንተ ጋር ያለው አምላክ አምላክ ነው የሚያስብል ያ ትእዛዝ ይወጣል። ስለዚህ እንደዚያ ያለው ሥራ ምዕራፍ 16 ከቁጥር 16 ከ31 ላይ እነ ጳውሎስ እንደዚያ ያለው ሴትዮ ላይ የነበረው መንፈስ ጳውሎስ ገሠጸውና አወጣው። በነ ጳውሎስና በነ ሲላስ ላይ ሮሜ ከተማ ላይ ለነበሩ ሰዎች በዱላ እየመቱ እየደበደቡ፣ በመሬት እየጎተቱ እንደ ጳውሎስን ወደ እስር ቤት ሲያስገቡ እነ ጳውሎስ ግን እየደማቸው፣ ሰውነታቸው ቆስሎ እንኳን አንድ ነገረው ይለው ነበረ። ሲላስ፣ አቤት አለ። እኛ የምናመልከው አምላክ አለ በዱላ የሚቀየር አይደለም። እኛ የምናመልከው አምላክ አለ በእስር ቤት የሚለወጥ አምላክ አይደለም። እኛ ለቅና መልኮ አምላካል ጠላትን ሀሳብን የሚያስቀይር። የእኛ መታሰር ለሌሎች መፈታት፣ ለእኛ መያዝ ለሌሎች መለቀቅ ይሆናል። ስለዚህ አንድ ነገር እናደርጋል። እኛ እስር ቤት ስንገባ እስር ቤት ውስጥ ብዙ የታሰሩ ሰዎች አሉ። ስለዚህ እግዚአብሔር ይላል ሐዋርያ ስራ ምዕራፍ 16 ከቁጥር 28ኛው ላይ እግዚአብሔርን በዜማና ና በዝማሬ ሲያመልኩ ይልና፣ ድንገት ይላል የወይኑ መሰረት ምን ሆነ ተናወጠ፣ የሁሉ እስራት ምን ሆነ ተፈታ። አንድ ነገር እነግራለሁ። በጌታ በኢየሱስ ክርስቶስም ጠባቂዎች ይላል ከመጣው ከእግዚአብሔር ድምፁ ኃይል የተነሳ ደንግጦ ወደቁ ይላል ተኙ ይላል። የሚገርመው ነገር ወይኑ መሰረት ተናወጠ፣ የሁሉም ስርዓትን ተፈታ። ጳውሎስና ሲላስ ግን እዛው ቦታ ላይ ቁጭ አለ ጠባቂው ይላል ከእንቅልፍ ሲነቃ ይልና በነ ጳውሎስን እንዲያለው እንዴት ነው ማን ነው ያፈረሰው ሲባል እኛ ታሳሪዎች ነን ማንን ትጠይቃል ወደ ንጉሱ ሮጦ ወደና እንዲ ንጉሱ ቤት አለ የወይኑ መሰረት ተናውጦ ተሰባብሯል እስረኞችን አምልጧል ግን ሁለቱ ቁጭ ብሏል አለ አንድ ነገር ልነግራችሁ ነው በጌታ በኢየሱስ ጳውሎስ እንደዚህ አለ ተደብድበን የገባ ነው አለ አሁን አለ ተደብድበን የገባንበት ተደብቀን የምናመልክ የምንመድበት አምልኮ የለማል። እኛ ደብድባችሁ እንዳስገባችሁ አጅባችሁ አውጡ አለ። ጠባቂውም ዋናው መጣና እንዲገሽው መጣና ሂዱ ስን አንሄድማል። ስትደበድቡ ብዙ ከተማይቱ ሰዎች ቆሞ ያዩ የነበሩት ጥራቸው፣ እነሱ እያጨበጭው እኛ እንወጣለን። ውሰድ በጌታ በኢየሱስ ስም አንቺ የምታመልክ አምላክ ከጠላት አፍ ትእዛዝ የሚያወጣ አምላክ ነው። አንተ የምታመልከው አምላክ የወይኑን መሰረት የሚያናውጥ አምላክ ነው። አንቺ የምታመልኪ አምላክ በእሳት ውስጥ የሚገለጥ አምላክ ነው። አንተ የምታመልከው አምላክ የጠላትን ትብቅ የሚያስፈታ አምላክ ነው። አማርዳል ቫኔ ካብሮ ቬና ማትራድ ያላ ቬናንታ ውሰድ በጌታ በኢየሱስም ያንተ አምላክ አምላክ ነው ብሎ ይሰግዳሉ። ከጠላት አፍ ትእዛዝ እግዚአብሔር ያስወጣል። አንተ የምታመልከው አምላክ አምላክ ነው ብሎ እነዚያ ምን ይሆናል ይሰግዳሉ። በነ ጳውሎስ አምላክ አምላክ ነው ብሎ ጠላቶች ምን አሉ ይላል ሰገሉ ይላል። አያችሁ እግዚአብሔር ጠላትን ምን ያደርጋል? ያስደነግጣል። አያችሁ መሳፍንት ምዕራፍ ስድስት ከቁጥር አስራ ሰባት ላይ እግዚአብሔር መጣና ጌዲሆን እንደስ ያለው አንተ ጽኑ ሀያ አልሰዋል አንተ በዚህ በጉልበቴ ምን በል ሂዳ ሚዲያውያን እንደ አንድ ሰው አድርገህ ምን ትላለ ትመቶዋለህ

ቬኖንዳ ራዲቫ ዘብሮ ዲላ ቬናንታ። ስለዚህ እንደዚያ አለው። እነዚህ ስድራቅ ምስዳቅ አለ፣ ኑ ውጡ አለ። የእናንተ አምላክ ምንድን ነው አለ። አምላክ ነው አለ። የእናንተ ንጉስ ምንድ ንጉስ ነው አለ ሲድራቅ፣ ምስራቅ እንደዚህ ያለ ንጉሱ ቤት አለ። አንተ የምታነደው ምንድን ነው? እሳት ነው ሲል ሲድራቅ እንዲህ አለ፣ እኛ የምናመልከው ከእሳት በላይ ነው። ምንድ ነው ሲባል፣ እኛ የምናመልከው የእሳቱ ባለቤት ነው አለ። ስለዚህ እኛ በዚህ በተራ እሳት ላይ የሃሳባችን የምንቀይር ሰዎች አይደለንም። ስለዚህ እኛ የምናመልከው አምላክ እሱ አለ ራሱ እሳት ነው አለ። ዛሬ ለአንድ ሰው በኢየሱስም እናገራል አላብራት ያላፌኖስ፣ አያችሁ፣ ጠላት ከጠላት አፍ ትእዛዝ መቼ፣ ጠላት ለምን እንደሚያወጣ ታውቃል። በእግዚአብሔር መወሰንን አይቶ፣ ሁለተኛው ነገር በአምላክ መተማመንን አይቶ፣ ቃል ስላለው አያችሁ ቃል ላለ ሰው ከጠላት አፍ ትእዛዝ ይወጣል። ለምን? የቃሉ ባለቤት ከሱ ጋር ስላለ፣ የቃሉ ባለቤት ከንቴ ጋር ከንቺ ጋር ስላለ። ሃሌ ሃሌ ሉያ፣ ክብር ለጌታ ለኢየሱስ ይሁን። ከጠላት አፍ ዛሬ ለእናንተ ትእዛዝ ይወጣል። ሁለተኛ ሊገል ያሰበው ይሞታል። ሶስተኛ አማር ዲቬኒኮምባር ዳልቫኒ ማትራ ዲያላ ቬኖ ያንተ አምላክ አምላክ ነው ብሎ ይሰግዳል። አምስተኛ የጸናች እጅ ያስለቅቃል እግዚአብሔር ሃሌሉያ ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ የእግዚአብሔር እጅ ከነሱ ጋር ስላለ ጠላት ምናለ ሂድ አለው። አያችሁ እጁ ስለአየ አለቅም ያለው ተመካክሮ ወስኖ የነበረው ጠላት ብርቱ ነው፣ ከኔ ጀግና ነው ያለው እንደ አለው እግዚአብሔር ከነሱ ጋር ስላለ፣ እግዚአብሔር ከነሱ ጋር ስላለ አየና እንደ አለ ሂዱ አለው። ከብዳለች። አያችሁ ጠላት አንዳንድ ጊዜ የሚመቀው መሠረቱ ስመታ መልቀቅ ይጀምራል። የሚቦካከርበት አቅም ሲነቅም መልቀቅ ይጀምራል። በኢየሱስም በዚህ ዓመት እናገራለሁ፣ እግዚአብሔር አምላክ ከአስጨናቂዎች ጉዳይ ላይ የናንተ ነገር ያስለቀቃል። ከአስጨናቂዎች ከክፎች ላይ የእናንተ ነገር የሚታመልከው ኢየሱስ ካለበት ቦታ በክብር ያወጣል። ካለብሽበት ቦታ በመጎስ ያወጣል። ውሰድ በጌታ በኢየሱስም። የያሽ ጌታ ዘንድሮ አያሳፍርሽም። የተደገፍክ ጌታ ዘንድሮ አያሳፍርም። ያመናችሁ ጌታ ዘንድሮ አያስለቅስም። መልእክታለኝ በዚህ ዓመት፣ መልእክታለኝ በዚህ ወር፣ መልእክታለኝ በዚህ ሳምንት እግዚአብሔር ከገዳዮች አፍ ትእዛዝ ያወጣል። እግዚአብሔር ከአጥፊዎች አፍ ላይ ለእናንተ ትእዛዝ ያስወጣል። አንድ ሰው ካለ አሜን አሜን፣ ስል ይሁንላችሁ በጌታ በኢየሱስ ክርስቶስም። ይሄ አምላክ ነው የምናመልከው ይሄ ጌታ ነው የምናመልከው፣ ይሄ ንጉሳችን ነው የምንከተለው። ወገኖች አንድ ነገር ልናገር ፈልጋለሁ። እዚህ ቦታ ላይ ሲድራቅ ሚሳቅ አብደናጎ በዱር ሜዳ ላይ ላቆመው ለወርቅ ምስል አልሰግድም ሲባል ንጉሱ ተበሳጨ። የሚገርመው ነገር እቶነ እሳትን እንዲያነዱም አዘዘ፣ ሰባት እጥፍ እንዲያደርጉም አዘዘ። ግን አንድ ነገር መናገር እፈልጋለሁ። አያችሁ እግዚአብሔር ላይ እኛ ስንወስን፣ እግዚአብሔር ላይ እኛ ሙሉ እምነትን ስንጥል በእግዚአብሔር ላይ እኛ ስንደገፍ እግዚአብሔር አምላክ ከጠላት አንደበት ትእዛዝ ያስወጣል። ለምን የምነመልከው አምላክ የነሱ አምላክ ነው የሚያስብል የሚከተሉ አምላክ የነሱ ትክክል ነው የሚያስብል ትእዛዝ ያስወጣል። አርሃሊ ሃሌሉያ። በጌታ በኢየሱስም ዛሬ ለአንዳንዶቻችሁ ከማይመችበት ሁኔታ ውስጥ በሰው ጓዳ ያላችሁ በጠላት እስራት ውስጥ ያላችሁ እግዚአብሔር ከጠላት አፍ ከዛሬ ማታ ጀምሮ ትእዛዝ ያስወጣል። በጉዳይሽ ታይ ትእዛዝ ያስወጣል። በዚህ ወር ለብዙ ሰው ትእዛዝ ሲወጣ ያለው በዚህ ወር ለብዙ ሰው በኢየሱስ ስምና ስልጣን ትእዛዝ እግዚአብሔር ከጠላት አንደበት ላይ አስጨንቆ ትእዛዝ ያ አለቅም የሚለው ሲለቃ ያለ ይዣለው ያለው ሲሸኛ ያለው መንገዳችሁን የዘጋው ሲከፍት ያለው ውሰድ፣ በኢየሱስ ማመን ብላችሁ፣ ውሰድ፣ በኢየሱስ ማመን ብላችሁ። ማላፋኒ ካምባራዶ ብራዲያ ላፌናንታ ዞፕሮቲ ላፌናንታ ሊገል የተዘጋጀው ጠላት ይሞታል። ሊያጥፋ የተዘጋጀው ጠላት ይሞታል። በኢየሱስም ተፎካክሮ የወጣው ጠላት ይዋረዳል። አንዳንድ ሰዎች አሜን ስትሉ በእናንተ ጉዳይ ላይ ይጸናል። አሜን ስትሉ በእናንተ ነገር ላይ ይጸናል። አሜን ስትሉ በኢየሱስም በአስባችሁ ጉዳይ ላይ ይጸናል። ከዚህ በኋላ አያችሁ ኤልያስ አንድ ነገር አካባል አንተ ምንም ብትፎካከር አለ፣ እኔ የማመልከው አምላክ አለ፣ አንድ ነገር ተናግሮኛል፣ ከአፌ ቃል በስተቀር አለ፣ በዚህ ዓመታት አለ፣ ጥልና ዝናም አይሆንም አለ። አያችሁ አንዳንድ ጊዜ በእግዚአብሔር ላይ ስንወስን የእግዚአብሔር እጅ ከኛ ጋር መስራት ይጀምራል። እኛ በእግዚአብሔር ላይ ስንቀመጥ፣ በእግዚአብሔር ላይ ሙሉ እምነትን ስንጥል እግዚአብሔር ከኛ ጋር ስላለ የጠላት ፉከራ፣ የጠላት ዛቻ ከንቱ ነው የሚሆነው። አር ሃሌሉያ። እነዚህን ሰዎችን እኮ ሊገል ነበረ የተፎካከረው፣ ሊያጠፋ ነበረ የተፎካከረው። ነገር ግን የእግዚአብሔር እጅ በላላቸው ላይ ስለነበረ ሊነካ አልቻለ። የእግዚአብሔር እጅ በላላቸው ላይ ስለነበረ ሊያጠፋቸው አልቻለም። ኤልያስ እኮ እንደዚ ያለው ከአፌ ቃል በስተቀር አለ፣ በዚህ ዓመታት አለ ጥልና ዝናብ አይሆንም አ አካብ ሲያሳድደው የእግዚአብሔር አብሮነት አልቤንያንታ የወሰኑ ሰዎች ድል ይወስዳሉ። የወሰኑ ሰዎች አሸንፎ ይመለሳሉ። የወሰኑ ሰዎች አምላክን ያሳያሉ። በኢየሱስም ይህ መንፈስ ይግባባችሁ። በዘመናችሁ ላይ ክርስቶስን የምታሳዩበት፣ በምታገለግሉበት፣ በምትጸልዩበት፣ በምትሰብኩበት፣ በምትዘምሩበት ክርስቶስ ቶስን የምታሳዩበት በኢየሱስ ስም ይሆንላቸው። ሃሌሉያ! ክብር ለናዝሬቱ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የሰመነው ቃል ጌታ ይባርከን። እንጸልይ ለከበረው ለእግዚአብሔር ቃል ማላፊያኖ ማክራዲያ ላቬንታ ይህን ቃል እያሰባችሁ ከኔ ጋር ጸልዩ። ራባዳቦሴ ፕሮዲ ላቫኖንታ ማታርዳልቫኒካ ፕሮዲ ላቬንታ። በኢየሱስም ለኢቴ የምትወስንበት ጊዜ ይሁን። ለወንድሜ የምትወስንበት ጊዜ ይሁን። በጠላት አፍ ላይ ትእዛዝ እስከሚወጣ ከጠላት አፍ ላይ ላይ ትእዛዝ እስከሚለቀቅ ድረስ በኢየሱስ ስምና ስልጣን ጸል ያለው። ዛሬ ማታ የውሳኔ ቅባት በላላቸው ላይሁን። የውሳኔ ጸጋ በላላቸው ላይሁን። ጠላትን ልቡን የሚያስደነግጥ ጠላትን ግራ የሚያጋባ የውሳኔ ቅባት በላላችሁ ላይ የውሳኔ ጸጋ በላላችሁ ላይ የውሳኔ ሞገስ በላላችሁ ላይሁን። በጌታ በኢየሱስም ዛሬ ማታ ጸል ያለሁ ከዚህ ቀን ጀምሮ በኢየሱስም ነገሥታትን ሐሳብ የሚያስቀይር ሙራንን ሐሳብን የሚያስቀይር የእግዚአብሔር ጸጋ በላላችሁ ላይ የእግዚአብሔር ሞገስ በላላችሁ ላይ። ከዚህ ቀን ጀምሮ በዚህ ጸጋ ላይ ይጽኑ፣ በዚህ ጸጋ ላይ ይቆሙ፣ በዚህ ጸጋ ላይ ይቀጥሉ። በኢየሱስም እነሱን ያየ ሰው ክርስቶስን ማየት ይጀምር፣ እነሱን ያየ ሰው ክርስቶስን መመልከት ይጀምር። ጸልያለው። በኢየሱስም ከዚህ ቀን ጀምሮ ለአንዳንድ ሰዎች ከጠላት አፍ ትእዛዝ ይውጣል። ነገሮቻችሁን ያዘው ይልቀቅ። በሮቻችሁን የዘጋው ይክፈል። መንገዳቸውን የቆለፈው ዛሬ በኢየሱስ ስም መንገዳቸውን ከፍቶ እንዲያወጣ ጸልያለሁ። የተጨነቀ ሰው ከጭንቀት ነፃ ይውጣ። የታመመ ሰው በኢየሱስ ስም ፈውስ ያገኝ። ማልቤኒ ከንበር ዳልቤኒያሳ እቸቢ ካንሰር፣ ኩላሊት፣ ጨጓራ፣ ደም ግፊት በኢየሱስ ስም ያለው ስም የሌለው በሽታ በኢየሱስ ስም ጸልያለሁ። ፈውስ ይለፍባቸው፣ ፈውስ ይለፍላቸው፣ ሰላም ይለፍባቸው፣ ረፍት ይለፍላቸው። ላቬኒ ካምቦር ዲቫንሳ መጽሐፍ ቅዱስ ሲናገር እንደዚህ እላለሁ፣ ፐውስ ለሊዮች እንጀራ ነው ተብሎ ተጽፏል። በኢየሱስ ነጻ ይወጡ። ድስክ መሸራተች ኮላሊት ጮጋራ በኢየሱስ ደምግብህ ሱካር በኢየሱስም ፐውስ ይለፍ ፓውሲ ለፍ ፓውሲ ለፍ ነቅ እያለሁ ነቅ እያለሁ ከጤናቸው ነቅ እያለሁ ከሕይወታቸው ከሕይወታቸው ነቅ እያለሁ ከሰላማቸው ነቅ እያለሁ ፈውስ በላላቸው ላይ በኢየሱስም ነፃ ይውጡ። ስለ ወጡ አመሰግናለሁ፣ ስለ ሰማይ ተመስገን። በኢየሱስም አሜን አሜን። ይህን ቪዲዮ ሰምታችሁ ስጨርሱ ሁሉም ሰው ለሌሎች እንዲደርሱ ሳይብስክራብ ሼር ያደረጋችሁ እንድታደርጉ በትህትና ጠይቃለሁ። ተባረኩ። እወዳችኋለሁ። ሻሎም